ሰላም ውድ ቻናል የቤተሰቦች እንደምን አላችሁ? እንግዲህ በዛሬ ዕለት እጅግ በጣም ገራሚ የሆነ መረጃ ይዤላችሁ መጥቻለሁ። በተለይ እንግዲህ ይሄ የተደበቀ ሚስጥር ነው። እስከዛሬ ድረስ እንግዲህ ከማንም አልሰማችሁም። እጅግ በጣም የሚያሳፍርም ጭምር ነው። እንግዲህ ይሄን ሚስጥር አብርሃም ያውቃል፣ ሄርሜላ ታውቃለች፣ ሩታ ግን በፍጹም አታውቅም። ስለዚህ ጉዳይ እንግዲህ ምንም ነገርም አልሰማችም፣ እጅግ በጣም ስለሚያሳፍር። በተለይ እንግዲህ ከዚህ በፊት እንደተመለከታችሁት ከሆነ ሄርሜላና አብርሃም እንግዲህ ሲለያዩ ሄርሜላና አብርሃም በጭራሽ ካሁን በኋላ እንደማይገናኙ አይነት ነገር አውርቶ ተለያይቶ ነበሩ። በዛን ሰዓት እንግዲህ አዲስ አበባ እንደተቀረጸ ያ ቪዲዮ በደንብ እናስታውሳለን። እንግዲህ በዛሬ ዕለት ደግሞ እጅግ በጣም በሚያሳፍር ሁኔታ አንድ ትልቅ መረጃ ደርሶኛል። ስለእሱ ጉዳይ በደንብ አድርጌ ነግራችኋለሁ። ምንድነው የተፈጠረው? በዚህ ቪዲዮ እያንዳንዱን ነገር በደንብ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ካልሆናችሁ ስለተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጦልን፣ ወደ ጉዳያችን እንግዲህ። በጣም በሚያሳዝን ሁኔታ አንድ ትልቅ ሚስጥር አግኝቻለሁ። ያ ሚስጥርም እንግዲህ በተለይ አብርሃምና ሄርሜላ ተጣልቶ ወይም ደግሞ ካሁን በኋላ በጭራሽ እንደማይገናኙ አይነት ነገር አድርጎ ቪዲዮ ሰርቶ ለተመልካች እንግዲህ አቅርቦ ነበሩ። እሱ ብቻ አይደለም ሩታም በዛ አምና ነበረ። በተለይ እንግዲህ ከሄርሜላ ህይወትም ከአብርሃም ህይወትም እንግዲህ በጣም ነፃ እንደሆነ በተለይ ደግሞ እንግዲህ ሄርሜላ ከአብርሃም ህይወት እንደወጣችና ነፃ እንደሆነች ከአሁን በኋላ ምንም አይነት ግንኙነትም እንደማይፈጠር እርግጠኛ ሰጥቶ ነበረ ሩታ። እንግዲህ ያገኙት መረጃ ደግሞ እሱ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው በባለፈው ቪዲዮ ሄርሜላና አብርሃም ሲለያዩ ተለያይቶ ቪዲዮ አልቆ ነበረ። እንግዲህ በጣም በሚያሳዝን ሁኔታ አብርሃም ሄርሜላን ይዟት እንደሄደም እንግዲህ ያ መረጃ ደርሶኛል። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር አሁን ላይ አብርሃም ተከራይቶ ወይም ደግሞ አልጋ ይዞ እየኖረበት ያለው ቡታጅራ፣ ሁላችን የምናውቀው ቦታ። በተለይ እንግዲህ ሄርሜላም እዛ እንዳለች እና አንድ ክፍል ውስጥ እንደተከራዩ በተለይ አንድ ላይ እያደሩ እንደሆነ እና ሁሉንም ነገር እንግዲህ ሆን ብሎ በእቅድ እየሄዱ የሚሄዱበት እንደሆነ በደንብ መረጃው ደርሶኛል ማለት ነው። እንግዲህ በጣም ብዙ ቪዲዮዎችን ስትሰራ ነበረ በተለይ ሄርሜላ። ያ ሁሉ ቪዲዮዎች እንግዲህ ሲሰሩ የነበረው አብርሃም ተከራይቶ ወይም ደግሞ አልጋ ይዞ የሚያድርበት ቤት እንደሆነ ነው እንግዲህ በደንብ የሚያሳየው። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ከቤት ውጭ ሌላ ቦታ ላይ አልቀረጸችም እስካሁን ድረስ ቪዲዮ። ያ ሁሉ ቪዲዮ እንግዲህ ሲቀርጻትም የነበረ አብርሃም ራሱ እንደሆነ እንግዲህ መረጃው ደርሶኛል ማለት ነው። እጅግ በጣም ያሳዝናል። በተለይ እንግዲህ ሩታ ላይ እንደዚህ አይነት ነገሮች ማድረጋቸው ሩታ እስካሁን ድረስ እንግዲህ አምና ነበረ አብርሃምን በጭራሽ እንግዲህ እንደተቀየረና ሄርሜላም ቦታጅራ ሳይሆን አዲስ አበባ እንዳለችና ከአሁን በኋላ ወደ አብርሃም ህይወት እንደማትገባ እንግዲህ እርግጠኛ ሆና ነበረ። በጣም በሚያሳዝን ሁኔታ ግን አብርሃምና ሄርሜላ ቦታጅራ ከተማ ውስጥ እንግዲህ አልጋ ይዞ አንድ ላይ እያደሩ አንድ ላይ እየዋሉ ነው የሚገኙት እንግዲህ አንዳንዴ ወደ ሩታ ቤት እየሄደ ሩታን እያጽናናት ወይም ደግሞ እንግዲህ ለማስደሰት ሙከራ ሲያደረግ ነበረ። ወደ ማታ ላይ እንግዲህ የሚመለስበት ክፍል የሄርሜላ ክፍል እንደሆነና አብሮም እንደሚያድሩ እስከ ዛሬ ድረስ እንግዲህ አብሮ እንዳሉ እርግጠኛ ሆኖ እንግዲህ መረጃ ተሰጥቶናል ማለት ነው። ነገሮች እንግዲህ በዚህ ቀጥሏል። እጅግ በጣም ያሳዝናል። በተለይ እንግዲህ ሩታ ላይ የሚካሄደው ነገር ከሁሉም በላይ የሚያንገበግብ ነው። ምክንያቱም ደግሞ እንግዲህ ሁላችንም እናውቃለን ፣ ምክንያቱም በዚህ ሰዓት ላይ ሩታ የሚገባትን ነገር ክብር ይሁን እንግዲህ እያገኘች አይደለም። እጅግ በጣም በጣም ያሳዝናል። በተለይ እንግዲህ በምታምነው ወይም ደግሞ በምታውቀው ሰው ሁሌ በተደጋጋሚ በተለይ በአብርሃም መጎዳቷ እጅግ በጣም ያሳዝናል ማለት ነው። እንግዲህ የደበቁት ትልቁ መረጃ ሄርሜላና አብርሃም እስከ ዛሬ ድረስ አብሮ ነው የሚውሉት፣ አብሮ ነው የሚያድሩት አንድ ክፍል ውስጥ በተለይ ቡታጅራ አንድ ክፍል ውስጥ ሆኖ እንግዲህ ቪዲዮ እየቀረጹ እየለቀቁ ይገኛሉ ማለት ነው። ስለዚህ እንግዲህ ሩታ ይህንን ጉዳይ ምንም አታውቅም እስከ ዛሬ ድረስ። እንግዲህ ያው አብርሃምን አምና እስከ ዛሬ ድረስ አብራው ብዙ ጊዜ እያሳለፈች ትገኛለች። በዚህ ሰዓት በተለይ አብርሃምና ሩታ ይታረቃሉ ተብሎ በሚታሰብበት ሰዓት ላይ እንደዚህ አይነት ነገር ደግሞ መስማታችን እጅግ በጣም በጣም ያሳዝናል። በተለይ አብርሃም ከሱ የማይጠበቅ ነገሮችን በተደጋጋሚ እያደረገ ነው ለምን እንዳለፈችው ሊገባኝ አልቻለም። በተለይ ሩታ ቆርጣ እስከ ዛሬ ድረስ እንግዲህ ያልተለየችበት ምክንያት ወይም ደግሞ ያልተለያዩበት ምክንያትም ሊገባኝ አልቻለም። ሽምግልና የማይፈልግ በሽምግልና መታረቅ የማይፈልግ ይህ ሁሉ ነገር እንግዲህ ሲያደረገ የነበረው አብርሃም ሆን ብሎ ብቻ ሳይሆን እንግዲህ ሄርሜላ ላለማጣት እንደሆነ በግልጽ እንግዲህ አሳይቶናል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ይሄ መረጃ ወጥቷል ማለት ነው። ዛሬ እንግዲህ ነገሮች በዚህ ቀጥለዋል። በተለይ እንግዲህ አብርሃም እስከዛሬ ድረስ ቡታጅራ ላይ እየኖረ ለምንድነው ወደ አባቱ ቤት ሄዶ የማያድረው ብላችሁ ለጠየቃችሁ ሰዎችም እንግዲህ ትልቅ ምላሽ ይሆናል ብዬ ነው ማስበው። ምክንያቱም እንግዲህ ያው ሄርሜላ ያለችው አልጋ ይዛ ስለሆነ ከሷም ተለይቶ መኖር ወይም ደግሞ ማደርም ስለማይችል ወደ አባቱ ቤት መሄድ አልፈለገም። እንግዲህ ስለዚህ ያለው አማራጭ አልጋውን እንደያዘችው እንግዲህ እሷ ጋራ እያደረ እና ማታ ደግሞ እንግዲህ ወደ ሩታ ቤት እየመጣ አንዳንድ ነገሮችን ቪዲዮችን ሰርቶ ወዲያውኑ ደግሞ እንግዲህ ወደ ክፍሉ ወይም ወደ ተከራየው ቦታ እየተመለሰ ከሩታ ጋር እንግዲህ ተለይቶ ያው እንደምታውቁት ከሄርሜላ ጋር እያደረ ይገኛል ማለት ነው። እጅግ በጣም በጣም ያሳፍራል። በተለይ አብርሃም በየጊዜው ማለት ይቻላል የሚያደርጋቸው ነገሮች እጅግ እየበዛ እየበዛ ነው የመጣ። ሄርሜላ እንግዲህ ያሰበችውን ነገር በትክክልም እያደረገችው ትገኛለች። የምትፈልገውን ነገሮችን በሙሉ እንግዲህ በደንብ አድርጋ እያደረገች ትገኛለች። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ በጣም ብዙ ቪዲዮዎችን እየለቀቀች ትገኛለች። በተለይ እንግዲህ አዲስ አበባ ሆና እንደምትለቅ አይነት ነገር ያው በጣም ብዙ ጊዜ ማለት ይቻላል እሱም ቪዲዮ እየቀረጻት፣ በተለይ አብርሃም ቪዲዮ እየቀረጻት፣ እሷ ደግሞ እንግዲህ በጣም ከአብርሃም እንደተለየች እና እጅግ በጣም ከባድ የሆነ ስሜት ውስጥ እንዳለች ለማስመሰል ያንን ስሜቷን በተለይ እያለቀሰች የተለያዩ ቪዲዮዎችን እየሰራች እንግዲህ በተደጋጋሚ ስትለቅ ነበረ። ያ ክፍል እራሱ እንግዲህ አብርሃም ያለበት ክፍል መሆኑ ደግሞ እጅግ በጣም አሳፋሪ እንደሆነ ልነግራችሁ እፈልጋለሁ። ማለት ነው እንግዲህ ሄርሜላም ይሁን አብርሃም ሆን ብሎ ተመካክሮ እያደረጉ ያሉት ነገር ነው እንጂ በጭራሽ በጭራሽ በዚህ ጉዳይ ላይ እንግዲህ ሩታ የምታውቀው ጉዳይ የለም። ያ እንግዲህ በጣም ይወጣታል በተለይ በየጊዜው እየመጣ በተለይ ሩታን እንግዲህ በጣም እየጎዳት ይገኛል። አብርሃም ምንም ምን እንደፈለገ እንኳን ግራ እስከሚያጋባን ድረስ እስከ ዛሬ ድረስ እንግዲህ የሚያሳያት ነገር ተስፋ ነገር ያሳያታል፣ መልሶ ደግሞ ተስፋን ይወስድባታል። በተለይ እንግዲህ በሄርሜላ ደግሞ በአንድ ጊዜ ይቀየራል፣ ወደ ሄርሜላ ይሮጣል፣ ከዛ ደግሞ ተመልሶ መቶ እንግዲህ ሩታን ያጨናንቃታል። በዚህ ሁኔታ እንግዲህ የአብርሃም ህይወት ቀጥሏል ማለት ነው አብዛኛው ስ ማለት ይቻላል በአብርሃም ጉዳይ ላይ እጅግ በጣም ተስፋ ቆርጧል። በጣም ብዙ ሰዎችም እነሱን ለማስታረቅ በተለይ ሩታና አብርሃምን ለማስታረቅ በሞከሩበት ሰዓት ላይ አብርሃም ጥሎ እየጠፋት እንግዲህ ወይም ደግሞ ሽምግልናም ሲሆንም መቅረብ እንደማይፈልግ በደንብ ሲያሳይ ነበረ። እስከ ዛሬ ድረስ እንግዲህ መታረቁ በጣም ቀላል ነበረ። በተለይ ሩታ ለእሱ ይቅርታ ማድረግ እጅግ በጣም እንደምትፈልግ ከዚህ በፊትም ስትናገር ነበረ። ግን በስተመጨረሻ አብርሃም መታረቁ የሚለው ቃል እንግዲህ እጅግ እንደደበረውና የራሱን ሕይወት መቀጠል እንደፈለገ በግልጽ አሳይቶናል ማለት ነው። ስለዚህ እንግዲህ ለሩታ የሚሆን መልእክት አለን። መልእክቱም እንግዲህ በተለይ አብርሃም ጋር ያለውን እምነቷን እጅግ በጣም እንግዲህ መቀነስ አለባት። ወይም ደግሞ እጅግ በጣም ከልክ በላይ እምነት እሷን መልሶ ስለሚጎዳት የወደፊቷን ህይወትም ለማስተካከል ያክል አብርሃም ጋር ያላትን እምነት እጅግ በጣም በጥንቃቄ ማየት አለባት ብዬ ነው የማስበው። እንግዲህ ያገኘሁት መረጃ በተለይ በዛሬ ዕለት ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ያላችሁበት ጤናና ሰላም